ሀረግ ድራማ ክፍል ዘጠና ስምንት ላይ እንግዲህ አቤል እና ያፌት ተፋጠው ነበር ያለቀው። በመሀል እየተጨነቀች የነበረችው ኤፍራታ ናት እንግዲህ ሀፌትን ምን ብላ የምታሳምነው ይመስላችኋል? እንግዲህ ሀረግ ድራማ ምን አስበው ነው፣ ግን ለምንድን ነው ቶሎ ቶሎ የማይለቁልን? ቢያንስ እንኳ በሳምንት ሶስት ጊዜ ቢለቁልን ደስ ይለናል። እንግዲህ ሀረግ ድራማ ከቀን ወደ ቀን አጓጊና ልብ አንጠልጣይ የሆነ እንዲሁም ደግሞ ተመልካች በጉጉት የሚጠብቀው ድራማ ነው እና እንግዲህ ዛሬ ስንጠብቅ ስንጠብቅ ቀሩ ማለት ቀሩ። ምናልባትም ነገ እንግዲህ ክፍል ዘጠና ዘጠኝ የሚለቀቅ ይመስለኛል። ሲቀጥል እንግዲህ ውድ ቤተሰቦች ለቤቴ አዲስ የሆናችሁ ሰብስክራይብ ነባሮች ደግሞ ላይክ ማድረጋችሁን እንዳትረሱ። እንግዲህ አቤል ኤፍራታን አስፈራርቶና ስላስጠነቀቃት አሁን ላይ እንግዲህ ያቤት እኔ አልፈቅድም ብሏታል። ነገር ግን ደግሞ ኤፍራታ ናታንን አሳልፎ እንዳይሰጥባት ስትል ለናታን ስትል በእርግጠኝነት ኤፍራታ እኔ ነኝ ይሄን ያደረግኩ ብላ እንደምታምንና እንግዲህ ነገሩን እንደምታበርደው ተስፋ አደርጋለሁ ለማንኛውም ውድ ቤተሰቦች ሀረግ ድራማ እንዴት አያችሁት በጣም ደስ የሚልና አጓጊ ሆኗል በተለይ በዚህ ሰሞን የሚለቀቀው ለማንኛውም ለቤት ያድስ ሲሆናችሁ ሰብስክራይብ ነባሮች ደግሞ ላይክ አድርጉ ለምታበረታቱኝ አይዞች በርች እያላችሁ ደግሞ ላይክም ሰብስክራይብም እንዲሁም ደግሞ በኮሜንትም በርች ለምትሉኝ ከልብ አመሰግናለሁ ውድ ቤተሰቦቼ። እናም እንግዲህ እኔ ሁሌም እንደምለው ለራሳችሁ ዩቱብ ክፈቱ፣ ተጠናከሩ፣ በርቱ። ከማዳም ስራ ጎን ለጎን የራሳችሁን ቻናል ክፈቱና አብረን እናሳድግ፣ አብረን እንለወጥ እላለሁኝ። እናም እንግዲህ ሀረግ ድራማ ዛሬ ስጠብቃቸው ጠብቃቸው ቀሩ ማለት ነው። ሲያናድዱ ግን እና ዛሬ አልመጡም፣ ነገ የሚመጡ የሆነው ማለት ነው። እና ውድ ቤተሰቦች እናም እንግዲህ ሰብስክራይብ ማድረጋችሁን እንዳትረሱ።